ኢትዮጵያዊነት ኢትዮጵያዊነት የሚለው መንፈስ እና አመለካከት አንድ ላይ የሚሄዱ ነው ብለው ያምናሉ እርሶ? ህገ መንግስቱን ቤዛ አድርገን ነው ክርክራችንን የምናደርገው። አሁን በሁለቱ መልኩ ማየት እንችላለን። ኛውን አንደኛ ለብሔር ብሔረሰቦች እውቅና መስጠት ትክክል ነው፣ እንደ ብሔር፣ እንደ ጎሳ፣ እንደ ማንነት እውቅና መስጠት ያስፈልጋል። አንዱ ይሄ ሰብአዊ መብትም ስለሆነ ማለት ናቸው። ሀገራዊ አንድነትን ለማጠናከር ግን ሀገራዊ አንድነት የሚያጠናክሩ አጀንዳዎች ሊኖሩ ይገባል። አንድ ላይ ይሄዳሉ ግን ሁለቱ የትኛው መጀመሪያ የትኛው ይቀድማል የሚለውን ነገር ማወቅ ያስፈልጋል ብዬ አስባለሁ። እስኪ የትኛው ይቅደም ግን? መጀመሪያ አንድነት ማጠናከር ይቀድማል። እኛ አንድ ነን የሚለው አንድ ስቶን ነው። ለእያንዳንዱ ነገሮች እውቅና መስጠት የምችለው አንድ ስቶን ነው። ከዛ በኋላ አንድ ከሆንክ በኋላ የእያንዳንዱ ነገሮች፣ የእያንዳንዱ ብሔሮች፣ የእያንዳንዱ ክልሎች የራሳቸውን እውቅና እየሰጡ እየሰጡ የሚሄዱና በአንድ ጠረጴዛ ላይ አንድ አስተሳሰብ ልዩነታቸውን ይዘው መሄድ የሚችሉት የሚለውን ነገር ለመናገር ስለፈለጉ ማንነት ነው እንጂ መቅደም ያለበት እንዴት አንድነት ኢትዮጵያዊነት እንዴት ሊቀድም ይችላል? መጀመሪያ ቆነት ለው ቤተሰብ አለ እኔ ያለው ቤተሰብ አለ እያልን ነው ሀገር እያልን ክልል እያልን ሀገር የምንለው ማለት ነው። ኒውክለሱ ፋሚሊዝ ኒውክለስ ኦፍ አንድ የሶሳይቲ ኒክለስ ነው አይደል እንዴ? ስለዚህ እንደ መነሻ እስከሆነ ድረስ መጀመሪያ ማንነት ይቀድማል። ከማንነት ኔስትድ ፌዴራሊዝም ስለምንለው ከራስ ተነስቶ ወደ ሌላውን ማየት ስለሆነ ማንነት ነው መቅደም ያለበት እንጂ እንዴት ኢትዮጵያዊነት ሊቀድም ይችላል? ትክክል ነው። ነገር ግን በአንድነት ውስጥ እኮ እውቅና እኮ አልተከለከልም እኮ አልተከለከልም እኮ አይከለከልም እኮ ወደ አንድነት እንድትመጣም እኮ ያደረገህ እኮ መጀመሪያ ምንድን ነው ብለህ ሳስበው ያ ነገ ስለሆነ ነው። በውስጥ ያለ የትኛው ግን ይቀድማል ነው፣ የፕራዮሪቲ ጉዳይ ነው። በየትኛው ማሳብ ብትሄድ መጀመሪያ ሀገራዊ አንድነት ማጠናከር ያስፈልጋል። አሳሰብ ነው። መጀመሪያ አሳሰብህና አቲቱድ ካለ እውቅናውን እኮ በውስጥህ ሰጥተኋል እኮ። መጀመሪያ ግን እኛ አንድነን ነን ወይ መጀመሪያ የሚሉ ነገር ማወቅ ያስፈልጋል። እኛ አንድ ነን ወይ መጀመሪያ ራሱ